በረሀብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ይህ ግለሰብ በመገደሉ ወላሂ በጣም ነው ደስ ያለኝ። አብዛኞቻችሁ ታቁታላችሁ። ይህ ህዝቢ እንደተለመደ ኦሮምኛ ማችሉ በደንብ ኮፒ ሊንግ አርጉልኝ። ኦሮምኛ ምችሉ ደግሞ ፈዳ

አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ሲሄዱ ሶስት ሽማግሌ ሰዎች አገኙ። ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ ያለው እግዚአብሔር ይመስገን በያላችሁ በሰላም ክርስቶስ ይብዛላችሁ ተዳችሁ ውድ ኦርቶዶክሳውያን እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። በድጋሚ እንግዲህ ብዙ አባቶቻችን በየተራ ድምጻቸውን እያሰሙ ነው ያሉት። አባታችን ብዙ አቡነ አብርሃም ስለፎያ ያሉት አንዳንድ ነገር አለ የማስደምጣችሁ ይሆናል። ሁላችሁም ይህን ቪዲዮ ላይክና ሼር በማድረግ ጀምር ለምትመሉት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሁልጊዜ የሚለቀው ቪዲዮ እንዲደርሳችሁ የደውን ምልክቱን መጫ እንዳትረሱ። ቀጥታ ወደ ምጽፈታችን ብዙ አቡነ አብርሃም እንሄዳለን። አሁን ሀሰት መረጃ እያያችሁ እንዳትሸወዱ፣ እንዳታዝኑ ብዬ ነው ቪዲዮ ያመጣሁት። ይህ ግለሰብ በመገደሉ ወላሂ በጣም ነው ደስ ያለኝ። አብዛኞቻችሁ ታውቁታላችሁ። ይህ ህዝቢ አላህ

እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለእኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ፣ ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን፣ ምክንያቱም ለዘመናት እየተቻችሁ አንድ አይደለም። በእያንዳንዱ ከተማ በየመንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁ እስክትሉ ድረስ ኢየሱስ ማለት አትችሉ። በኦሮምኛ ኢየሱስ ማለት የለባችሁም። ይሳጀቹ ቀብዱ ጀተኒት ቪዲዮ ደለጋጀርቱ ሰው ከዚህ በኋላ ግን

ቪዲዮ እና አጀንዳ ሰጥታችሁ እንደዚህ ህዝቡን እንድታባሉ ያደርጋችሁ። እኛ እኮ ሙስሊም ክርስቲያኑ እኮ በሰላም እኮ ነው። በቃ ለጥምቀት እነሱ ከታቦት ማለፊያውን አጥበው እኛም ደግሞ ለዒድ ምናምን አብረን አፍጠረን እኮ ነው ያሳለፍነው። ኧረ የሌለም ሙዳ አታረምዱ። በመድሃኒዓለም ይሄ በለው በለው እያላችሁ ምናምን የምታቀሳስሩ ምናምን ቪዲዮ እየምትሰሩ ምናምን ደግሞ እዚህ ጋር ማቆም አለባችሁ። በቃ ይሄ እኮ ህዝብ እኮ ነው የሚያልቀው። ገባ የሌለ ነገር አታረምዱ። በቃ እዚህ ጋር በለው በለው ምናምን እኛ እንደኛ ነን። አይሰራም ብራዘር። አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ሲሄዱ ሶስት ሽማግሌ ሰዎች አገኙ። በእግዚአብሔር ዘና አል ጥቂት አዝለሸኝ ደክሞናል አሉ። እሺ ብሎ አንዱ ሽማግሌ ተሸክመው ሲሄዱ እሳቸው ሽማግሌ ሆይ ደክሞ አለ ልበልተ ስለማታውቅ ደክሞ አለ እዚህ ይበቃል አሉ። የት ታውቀኛለህ አሉ። አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደክሞ አለ እዚህ ይበቃል አሉ። ሂድና ጓደኞችን አምጣቸው። አመጡ። ሶስቱም መጡ። ሶስቱ ሁለቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ ማዛችሁ ልብን ይመስጣል አብ በአንድነት በሦስትነት ተገለጡለት ለካ ስላሴ ናቸው ሽማግሌ መስለው የተገለጡለት ማለት የተገለጡላቸው ስለዚህ አብ ምን ይላል ደራሲው ስለዚህ ምን አለ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሀዘለ ወበኪዳኑ ብሎ ይናገራል ተመልከቱ አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን አቡ ነገሩ መንፈስ ቅዱስ እግዚአብሔር በሽማግሌ አምሳል የተገለጠላችሁ። ሰው እኮ እግዚአብሔር የሚገለጥልኝ የሚመስለው ድው የሆነ ንጉሥ መስሎ እያንጸባረቀ ነው። እግዚአብሔር ነዳይ መስሎ ይመጣል። እግዚአብሔር ሽማግሌ መስሎ ይመጣል። እስማ አብ ወልድ ወንፈስ ቅዱስ አህዶ አምላክ አሜን። ልመናቸውና አማላጅነታቸው ይደረግልንና፣ አባታችን አቡነ ገብረ መንፈስ ቅዱስ በለተቀናቸው ያደረጉት ተአምር ይህ ነው። አንዲት ሀገር በጣም ብዙ ኃጢአት በመስራት የሚኖር አንድ ሰው ነበር። ስራይ በማድረግ ጣዖት በማምለክ እንዲሁም ደግሞ በማመንዘር በጣም ብዙ ኃጢአት ይሰራ ነበር። አንድ ቀንም የአቡነ ገብረ መንፈስ ቅዱስ ገድል የሚነበብበት ቤተ ክርስቲያን ሂዶ ጌታችን የጻድቁን መታሰቢያና ዝክር ለሚያደርግ ሰው ሁሉ የሰጠውን ቃል ኪዳን በሙሉ ሰማ። ያም ሰው የአባታችንን ቃል ኪዳን ሰምቷልና ልቡ በጣም ስለተነካ ከእንግዲህስ ወዲህ ኃጢአቴን በሙሉ እተዋለሁ፣ በእሳቸውም ቃል ኪዳን እታመናለሁ፣ እሳቸውም ከአምላኬ ከፈጣሪ ጋር ያማልዱኛል፣ ያስታርቁኛል ብሎ አሰበ። ዝክራቸው ለመዘከርና በእሳቸው ጸሎት ስለመታመን እያሰበ ወደ ቤቱ ሲሄድም በመንገድ ያሸመቁ ወንበዴዎች አግኝተው ጽኑ ድብደባ ደበደቡት። ብዙ ደምም ፈሰሰው ወደ ቤቱ ሂዶ በዚያች ቀንም ሞተ። መላእክትም መጥተው ነፍሱን በእግዚአብሔር ፊት ለፍርድ አቀረቧት። ያን ጊዜም የሀጣን ጠበቃ አባታችን አባ አቡነ ገብረ መንፈስ ቅዱስ ከእግዚአብሔር ፊት ቆመ። ጌታ ሆይ፣ አቤቱ ይችን ነፍስ ማርልኝ፣ አንተ ለእኔ በሰጠኸኝ ቸርነትና በጎነት እንዲሁም ደግሞ በሰጠኸኝ ቃል ኪዳን አምናለችና እያሉ ጽኑ ምልጃን አቀረቡ። የእኛ አባት እንዲህ ናቸው። ያንን ኀጢአተኛ አልምርልህም ባላቸው ሰዓት ያደረጉትን አስታውሱ። ይህችን ነፍስ ማትምርልኝ ከሆነ ወስደህ ከሱ ጋር ሲኦል ደምረኝ ያሉ ታላቅ አባት ናቸው። በዚህም ጊዜ ጌታችን ስለማይታበል ቃሌ፣ እንዲሁም ስለ አገልጋዬ ስለ አቡነ ገብረ መንፈስ ቅዱስ ይህችን ነፍስ ይቅር ብያታለሁ፣ ወደ መሀይምናን ወደ ብርሃን ከተማ ውሰዷት ብሎ አዘዘ። ወዲያው ቅዱስ ሚካኤልም መጦ እንደታዘዘው ፈጸመላት። አባታችን አባ አቡነ ገብረ መንፈስ ቅዱስም በጣም ተደስተው ፊታቸው እንደ ፀሐይ አበራ። ልመናቸው፣ በረከታቸው፣ አማላጅነታቸው ለሁላችን የሚደረግልን አሜን። ይቆያል። እግሮቹ ትቢያ አራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቢ ህግ የኢትዮጵያ ዋስነው ፈጥኖ የሚታደግ ፀይ ፀሐይ ለምድራችን ፀሐይ በገሎ ያበራል እስከ ጥልቁ ከላይ የመላእክት ወዳጅ የመላእክት ወዳጅ ገብረ ይወሰማይ ገባሪ መንክራት በገር